አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴ ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። በጥንነት ላይክ አድርጉኝ አበረታቱኝ እንላለን። እንግዲህ ዛሬ በርበሬ አዲስ ድርሰማ ትናንትና የተደረሰነው ትናንት የተደረሰነው በርበሬ ዛሬ እንደዚህ ደርሷል ማለት ነው። እንግዲህ ያው መዲያም በርበሬ አበላ መዲያም ቤት የሚጣበላ የምትሉ እንግዲህ እያውላችሁ ይሄ አሁን ዛሬ የተደራጀው ወላሂ ቤት የሚበላ ነው ማለት ነው። አቂቀተ ለውጭ አይደለም። ቤት ባለፈ ያደራጀና ትንሽ ነበረች አለቀች። አሁን አደራጀ ነው ማለት ነው። እንግዲህ እም ሰሪ ማዝና ካና ካና እያረገችን በረኮና ላይ ወስት የለ ትንሽ ፀሐይ እንዲመታው አድርጎ ነው ነበርና እኔ ታኖርኩበት አንስታ ላይ ሰቀራው አለ ባናቱ ቢተፍለው ተጨንቅላቱ መሬት ወርዶ ነበር የሚከሰከሰው ምን ከሰከሳል? የሚበተ ነው አስባልቱ እንዲህ ያለ ሚጥሚጣ በሚጥሚጣ አይሆን ነበር ማለት ነው። እና እዚህ ደግሞ እንግዲህ እንደመታወት በትክክል አቀረጥኩትም እዚህ ላይ ሽቅብ ቁልቁል እየሄደ ነው። እንግዲህ ለማንኛውም አንግዲህ የማረጋችሁት ሽቅብ ቁልቁል፣ ንቁልቁል ማረጋችሁ እንጂ ያረጋችሁ ማለት ነው። ለማንኛውም ሙሰሊማ እንዲዛህ አድርጋ እንትን ብላለች ማለት ነው። እንግዲህ ሰፈራችን በዚህ ሰፈር እዚህ ብልዲንግ ውስጥ ያለች ማለት ነው። እንዷን መጠረብ አንሳሻለ እና እንግዲህ ይህን ይመስላል ማለት ነው። ያው ጠልጠል ብዬ ምድር እንኳ ነፋስ እንኳ አላገኝም። ያው ጠልጠል ብዬ መልከት ብዬ እገባለሁ ማለት ነው። ይሄን ይመስላል ማለት ነው። ወታ ተገባው በኋላ አስገቢውና ቤታ ይገበስ ስለምትለኝ አደርጋለሁ ማለት ነው። ለማንኛውም እስኪ እንመለከታለን ወደ ፊት አብረን። ላይክ ሸር፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ በቀንነት ማለት ነው። ኧረ ተው፣ እኔም እየስደተታችሁ ነው። ታው እንደወጥች እንዴ? እንትና ታልተሳደፉ እንዴ? እንትና ፕራንክ ሰፕራይዝ ታላደረኩ ነው እንዴ? ለዚህ ግን ለዚ ለዚህ በሰው አገር እኮ በሰው ቤት የማይሆን እናቴ እየተሽለኮለኩ በነበርኩበት ጭራሽ እንዴት ዝም አይመች ነገር ነው ግን እብላ ለአበረታቱኝ ማለት ነው ሰዎቹ ውሸዋሽ ተው እኮ ሰርፕራይዝ ልበ ግን፣ ሰብስክራይብ ታደረጓቸዋላችሁ ማለት ነው። እኛ ግን ለምን ለምን እኛንም አበረታቱን፣ ስበሳችን እንበረታታ መቀኞች አንሁን፣ ላይክ አድርጉ፣ አይታችሁ አትለፉ። ትናንተን አሁን ትናንት የረቀኩ ቪዲዮ ወላ አራት ናቸው አምስት ቪዲዮ እንትን ናቸው ላይፎች ናቸው ያሉ። ሱብሃን አላ ወላ አላም ፈሩ ማለት ነው። ላለ አብላችሁ ላይፍ አድርጉ ማለት ነው። እና እዚህ ደግሞ ምን አረኩ መሰላችሁ? ዘይት አደረኩኝ። ዘይት አደረኩ በኋላ በምታዩት ወጥንጨት ነው የምንለው እኛ። አዎ ወጥንጨት ነው ማመናካቸው፣ ማማሳያው በዚህ በማማሳያው በደምብ አድርጌ እሽት ታደረኩት እና በዘይት ዘይቱን ዘይት ጌሊ ማለት ነው። ዘይትና ዘይት ጌሊ ዘይቱ የዘይቱ ማለት ነው። ሁለቱም በአንድ ሚክስ አድርጌ አሸሁት። ታሸሁት በኋላ እንግዲህ ምሳሌ ማመጣ የማለጋት አዎ፣ ወደዛ ወደዛ ጥሩ ብዙ ከዛም በኋላ ምን ታደረጋለች? እሙ ሰሊመት የኔ ቅመም የኔ ቆንጆ፣ በስዴት ሙናኮ በርበሬዋ አላመለጣት አላመለጣትም ነው የሚባለው። አልተፋታትም ማለት እንዲ። አገሯም ስደት አይቸግራትም። ትሰራለ በደንብ አድርጋ በርበሬዋን፣ ቅመሟን ደርገም አድርጋ ከዛም በኋላ በደንብ በር ከተሰራለች። ቅመም የሌለው በርበሬ እኮ አይጥምም። ሀቂቀትም ቅመም የሌለው በርበሬ፣ ጨው የሌለው በርበሬ ጣም የለውም ማለት ነው። እና አሙሰሊመት እዚህ የኔ ቀጮዬ እንግዲህ እየቆነጠረች በብርጭቆ እያደረገች ነው። ዋ ቆንጠራ ቆንጠራ አድርጊና አድርጊበት፣ አድርጊበት ማለት ነው። ምክንያቱም አሁን እንግዲህ ቤት ነው ብያቸዋለሁ። ለቤት ነው ዘይት አድርጊበታለሁ፣ ፍታ ላይ ፈሰስ አድርጊበታለሁ ማለሽ። በመጠረብ አንዴ ታደርጋለሁ፣ ሟላ አለሁ ተሞላሁ። በኋላ ደግሞ ምን አደርገዋለሁኝ ወደ የታላጃ ይገባል ማለት ነው። ከዛም በኋላ በማላጋ አንድ አንዷን እያወጣን ምሳም ሆነ ያን የሚያስፈልግበት ሰዓት አለ። ምሳ ግን ሁልጊዜ ላዚም ነው። ዘይቱን ሀባውና ይሄ በፊልፍሉ ላዚም ይቀርባል ማለት ነው። ምሳ ሲቀርብ፣ ምሳ ተቀረበ ግድ ነው። እራትም ያኔ እንደዚህ የሚያስፈልግ እንትን ካለ ግድ ነው፣ ይደረጋል ማለት ነው። ውሃው ትናንትና አሳይቻችኋለሁ። ውሃው ተንጠፍጥፎ ለመተበለያ ለምናምን አሁን እንትን ስንተበላል አይደለም እዛ ውስጥ ይደረጋሉ። አሁን እንደዛ ነው። በፊት እንኳ አብራ ነበር ምንዲበላደቀ አሁን ግን ትተዋለች። ይህም ብቻ ነው። ምክንያቱም በጣም ያቃጥላል። ያኛው ውሃው ሲደረግም ያ ውሃው ተወረደ፣ ግን አያቃጥልም። ብዙም አይደለም እንደዚህ እንደውም ብሉይ ብሉይ ነው የሚለው ማለት ነው። ጣዕም አለው ያው የተወሰነ ጨውም የተወሰነ ታረጋለች። እሷን አይተጠብጠለች ና የሌለውም ጨው የተወሰነ ሎሚ ደግሞ ሀምዶ አለ። ልክ እንደ ጨው አይነቱ ማለት ነው። እሱ በሁለት አይነት ነው። አንድ በቀይ ከለር ፈዘዝ ያለ እና አንድ ነጭ። ያንን በማንካ ቢያንስ ሁለት ማንካ ወይም አንድ ማንካ ታደርግበታለች ማለት ነው። ትንዴል ጨው ደግሞ የተወሰነች ታደረግበታል። በቃ ዘይት ከዚህ ውጭ ምንም አይደረግበትም ማለት ነው እና እዛም በኋላ እንደዚ ይደረጋል። ልጆቿ ግን ተስንት አንድ ናቸው እንጂ ብዙ አይበሉም ማለት ነው። በተለይ እሷ ማሻላ ሙሰሊማም ኢትዮጵያ ስለሆነ ዲብን እርጋ ተባላለች ሙሰሊማም ማለት ነው እርጋት ማለት ነው። ስለዚህ ለማንኛውም ግን ይሄ አገር ቤት እጅ አገር ቤት ሰው ሊናፍቀኝ ይችላል ማለት ነው። ይሄ በርበሬ ምን ምናልባት ለሰሊመት ወይም እህት ወይም ወንድም የመጣ እንዲሆን ሊያስፈልግ ይችላል ማለት ነው። ሰምታችኋል። ለማንኛውም ላይክ እያደረጋችሁ ማለት ነው። እና ሰሊመት እንግዲህ መጥረባኗን እየሞላች ነው። ሞላ ሞላ አደረገችው። እስቲ ሞላ ሞላ አድርጊው እና ው እንደዚያ ጠቅጠቅጠቅ አድርጊው። ጠቅጠቅ መታ መታ መታ አድርጊው። እኔ ቀጮዬ መታ መታ አድርጊውና እንግዲህ ዛሬ በስኒው በስኒው ነው የሚባል በትሪው

እና ይሄን ይመስላል እላችኋለሁ። ይሄን ወዶች የሙሰሊ ማህን እንግዲህ ይቺን ፍለጋ ወይ በረኮና ትሄዳለች ወደ በረኮና ሂዳ ታመጣለች ማለት ነው። እንመለከታለን አብረን ትንሿን መርጠባን ታመጣ እና በትንሹ ታረጋለች። ትንሽ ተሞላይ በኋላ ደግሞ የተወሰነች እንትን ትላለች። ተኖራለች ማለት ነው ይ ከዛም በኋላ አድርገሽ እንትን ታያለሽ ማለት ነው። ለማንኛውም እናገር ቤት በነገራችን ላይ ይሄ ቢደርቅ ማለት ነው ድርቅ ቢልና ልክ እንደኛ ገር ሚጥሚጣ ቢፈጭ ወላ ይሆናል ማለት ነው። ደንብ ነው የሚሆነው። ተደረቅ ማለት ትፍ ራሱ አይቆይም። አሁን ይሄን የተወሰነ ሰዓት ነው እንዲ አንድ አስር ደቂቃ ይሆናል። ፀሐይ ላይ ውጭ ላይ ሙቀት ላይ እያደረግ ነው ያው አላቀቀኝ እና ምን ለምን መሰላችሁ? ፀሐይ ላይ ያደረግነው ትንሽ እንትኑ ውሃው መጠጥ ነው ማለት ነው። ለዛ ነው ውሃው መጠጥ እንዲያደርገው ተተማ አጥረን ነው የተረፈውን። እሱ ደሞ ፀሐይ ላይ ስታደርጉት ትንሽ ተወሰነ የመድረቅ ባህሪ ያመጣደን እንደዛ ነው ማለት ነው። ከዛ ወስዳችሁ ዘይት ድርግም በስታደርጉበት ዘይቱን ይይዛል ማለት ነው። አይ ቦጫ ቦጭም ወይ ደሞ አይ ቦካ ቦክም ማለት ነው። ያዝ ያረጋው አለ። ከዛም በኋላ አይፋጅም ቆንጆ የኔ ጥማል በቃ ሰንዶች ላይ ብታረጉት እንዲሁም ራሱ እንደ እንትን አድርጋችሁ እንደ እንትን ልክኛ ሚጥ ሚጥ አድርገን የምንበላው አለ አይደል፣ ድቁስ ላይ ድቁስ እንደምንበላው እንደዛ ራሱን አርጎ መብላት ይቻላል ማለት ነው። ለማንኛውም ዳይ እሙ ሰሊማት አሁንም እየተጥመለመለች ነው፣ እዚህ ላይ ያለችው ዘይቱ ተደፍቶባት ነው። አዎ አኪር ተደፍቶብሽ ትጥመለመሊ፣ ተደፍቶባት ነው ማለት ነው። እና ስለዚህ አው እንደዛ ነው። ለማንኛውም እስኪ አብረን እንከታተል ማለት ነው። ዋው ጠራቅራ ግን ይዙ ሳብ ሳብ ሳብ ሳብ አድርጊው። ዋው ሳብ ሳብ ገመች ግምት ውስጥ ትር ታስገባት እኮ ነው። አሁን ይቺ ትንሽ መጥረባ አለ አንጣት ለመርጠባን ወይስ ትንሽ እንዲተርፈላ ድርጊው ብላ

አገር የሰት ገቢ ማለት ነው። ዳርዳሩ ዳሩ እንደሞ እንዲያታየን የነፍቆት ነው እንደዚ ያደረገኝ እኔ ሀሳብ ነው ጭንቀት ነው። እንዲያቴ እንደዚህ ሚጥሚጣሽን በልተሽ ወፈር ሚት ማለት ነው። በነገራችን ላይ ሚጥሚጣ የሚባላ ሰብ ነው የልብን ሀስ ነው። አይ ከባድ ነው። ለማንኛውም ሙሰሊማ እንዲ በደንብ በርጋ ነው የምትበላ። እንግዲህ ስንግድ ሚጥሚጣ ማለት ነው። ለማንኛውም ምንም ሙሰሊማ ብቻ መዲያም ድርግም ነው ምታደረገው። መዲያም ተጠርገው አይፈጃትም ይፈጃትም እስኪ እንኳን ይሄን አዲህ ለማህቂቀትን እንትም ቃሪያው ራሱ አክደሩ ቃሪያ ሚጥሚጣው የሚፋጅ ማለት ነው። እሱ ራሱ መርቶ ተቀንጥሶ ቀንጥሶ ተደራጅቶ ልክ እንደዙ ተፋይቶ ልክ እንደዙ ውሃው ተንጠፍጥፎ ልክ እንደዙ ተደርጎ ዘይ ተደርጎበት እሱም ልክ እንደዙ ይቀመጣል ማለት ነው። እንግዲህ ሁለት አይነት ይቀመጣል ነ ያንን ግን አልነካውም። አያጅበኝም ይሄ የሀገራችን በርበሬ ጋትን ሽንትን ስለሚልቅላቱ በዛ ብቻ ነው ሚሯጠው እንጂ

እየበላ እንደት ሆን ተፈለጋችሁ፣ እንደዚህ ጠቅልላችሁ መብላት ትችላላችሁ እያልን ነው። ስለዚህ እና ግዙን ግዙን ግዙን ነው የምንላችሁ ግዙን። እኔ እና እኔ እና ማማሳት ስላለን ግዙን ብያለሁ። እንደዚህ አይ ወንዴ እዚህ ነው፣ በቃ ጨርሰናል አሁን ማለት ነው። ስለዚህ የት አድርገን ነው ነው ነጠላይቱን እንትን እላለሁ። ስንት ነበረ ድረመቸው ስለአስገባ ያኛው ብቻ አልገባም ቢሉ አረስቼው ማለት ነው። ለማንኛውም እሙ ሰሊማ ይሄን ይመስላል። ፍልፍልዋን ፍልፍልዋን የመዲያም ፍልፍል ማለት ነው። መዲያሞቻቸውን አሳያቸው ማለት ነው። ይስሩ ከሰሩ እንዴ፣ እንዴት እንደምሰራ ዲሞንትን ታለ ያኔ በራሴ እንዴት እንደሚፈጭ ቀንጨብ ቀንጨብ አደረገዋለሁ ማለት ነው። ይስሩ ጊዜ ታየች ያውሩ እሪታ ቀውጥ ማን አትወድም። ስልክ ይዤ እንትን ማለት ነው። ለማንኛውም ይህን ይመስላል። ላችኋለሁ ጓደኞቼ፣ ላይክ ሰብስክራይብ እያረጋችሁ ቤተሰብ ሁኑ።